ማረጋት ቲማቲሙን እንችላል ይሆናል። እንደዚህ አንድ ወደ ይሄንን ይመስላል። የስልስ ወጥ ነው። ሰላም ጤና ይስጥልኝ፣ የቻናሌ ተከታታዮች፣ የአመለ ልጅ ነኝ። ዛሬ ይዤላችሁ የምቀርበው የቲማቲም ስልስ ወጥ አሰራር ነው። በስልሱ ቆንጅዬ ወጥ ሰርተን እናያለን። እንግዲህ አብራችሁን ሁኑ፣ እንጀምራለን። ከሚያስፈልጉት ግብአቶች መካከል በዋነኝነት ስልስ ሲሰራ በርበሬ ነው በርበሬ እዚህ ጋር ደግሞ ኮረይማ አደኝ ተፈጨ፣ ቀይ ሽንኩርት አለ፣ ቃሪያ አለ፣ ቲማቲም አለ፣ ነጭ ሽንኩርት የተከተፈ አለ፣ እዛ ጨው ለሁሉም ግብዓቶች ደግሞ ዋናነት መስሪያ የሚሆነው ደግሞ ዘይት አዘጋጅቻለሁ እያንዳንዳቸውን በመጨማመር ቲማቲም ስልስ ወጥ ሰርተናያለን። ሁላችሁም እንግዲህ እንደምትወዱት እርግጠኛ ነኝ። እናንተ ደግሞ ይህን በተከታተላችሁበት ሰዓት ላይ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እሳታችንን መጥበሻ ላይ እንለኩሳለን በመጀመሪያ ከዛ ቀደም ተከተሉን እያደረግን ተከታተሉ። እንደምታዩት መጥበሻዬን እንደዚህ አድርጊያለሁ። አሁን ለኩሻለን። መጥበሻ ላይ ሙሉ ለሙሉ ማድረጋው ሽንኩርቱን ነው። ሽንኩርት ያደረግኩት ትልልቅ ስለሆነ ነው እንጂ ሶስት ራስ ሽንኩርቱ አድርጊያለሁ ትልልቅ ነው። ሽንኩርት ያደረኩት ትልልቅ ስለሆነ ነው እንጂ ሶስት ራስ ሽንኩርት አድርጌያለሁ ትልልቅ ነው። የዚህን ያህል ውሃውን ከመጠጠልን በኋላ የምናደርገው ሽንኩርት፣ በነገራችን ላይ በጣም ሽንኩርት ልዩነት ያላቸው አለ። ይሄ በጣም ውሃ ያለው ሽንኩርት ስለሆነ በደረቁ ያደረኩት አሁን፣ ዘይታችን እናደርጋለን። ዘይት እንደ መጠን አለካሁትም ግን እናንተ ባታበዙት ጥሩ ነው። እንደ ፍላጎታችሁ አድርጉት። ካልሆነ ደስታ አደርጉና በዘይታችሁ ለተወሰነ ሰዓት እዚህ ላይ እንዳለ እንጠብሰዋለን በነገራችን ላይ በአብዛኛውን ጊዜ እንቁላል ስንሰራ ነው ቲማቲም ስልስን የምንጠቀመው አንዳንዴ ግን በጣም አስፈላጊ ሆኖ ሲገኝ ጠቀም ትችላላችሁ በዛ ላይ በጣም ቀላል ስራ ነው ቲማቲም ደግሞ አሁን ወቅቱ ጥሩ ሰዓት ላይ ነው ቲማቲም በረከሰ ሰዓት ላይ ቲማቲም ብንመገብ ከቲማቲም የምናገኛቸው ብዙ ጥቅሞች ስላሉ በረከሰ ሳ የረከሱትን ምግቦች በተገቢ ሁኔታ መመገቡ የተሻለ ነው ብዬ ስለማምናው እንደዛ የምላችሁ እንደዚሁ ላይ እንዳለ ነጭ ሽንኩርት ወላችሁ እንደዚህ አዘጋጀቻለሁ። ነጭ ሽንኩርታችሁን አብራችሁ ታቆላልታላችሁ። ብዙ መክተት የለባችሁ፣ ስለታት ጎረድ ጎረድ ነው። ቲማቲም ስልስል ሲሰራ በጣም ያደቁታል፣ ግን እዚህ ጋር ጎረድ ጎረድ ያደረኩት፣ ጎረድ ጎረድ አድርጉት። ብዙ ድግቅ አድርጋችሁ እንደ ወጥ የሚመስል አይደለም፣ ግን እንደ ስታረጉት አንደኛ ይታያል። ቲማቲሙ ራሱ ግን ጎላ ጎላ ብሎ ሳይሆን አንስ ያለች ቲማቲም ነው የምትተውበት። ለአፍም ቀለል ያለ ይሆንላቸዋል። እዚሁ ላይ እንዳለ ምንም ነገር አላደርግም። አሁንም ይበቃዋል። ይሄ ቲማቲሙን እንጨምረዋለን። አሁን እንደምትተው ቲማቲሙን ልትሳረገው ከትፌው ነው አልፈጨውትም። ስንከትፈው በጣም ውሃ ነው የሚሆነው። ግን እንደ ስታደርጉት ሽንኩርቱን አብሮ እንዲያባስልልን ስለሆነ እዚህ ላይ እናደርግና ከዚሁ ሳንነካከው በዚሁ ሙቀት ደግሞ በርበሬያችንን ለከለር ያህል ነው የምናደርገው ለከለር ያህል እንደዚህ አንድ የሾርባ ማንኪያ የተጠቀምኩት ይቀየር ስለሆነ ብዙም አለች ነበርበት እንደዚህ እናደርጋለን። ይህንን አዋህደውና ራሱ ውሃው እስኪመጥልን ድረስ ለተወሰነ ሰዓት እንጠብቀዋለን። ሰርታችሁ ሞክሩት፣ በጣም ቆንጆ እና ፈጣን ምግብ ስለሆነ ነው። በጣም በጣም ተመናግራችሁ በጣም ፈጣን ምግብ ነው። እንደዚህ አርጋችሁ በእንጀራም በዳቦ መመገብ ትችላላችሁ። ለቁስም ይሆናል፣ ለመክሰስም ይሆናል። ስለዚህ ቲማቲም ስልስ ወጥ በጣም በቀላል ዘዴ የሚሰራ ስለሆነ ጥሬውን ቆርጦ ከመብላት በተሻለ ሁኔታ በዚህ ገልበጥ ገልበጥ አድርገን ለእሳት አስደክተን ስንመገበው ቆንጆ ነው የሚሆነው። እንግዲህ ይህንን የምትከታተሉኝ የቻናል ተከታታዮች አዲስ ከሆናችሁ ሰብስክራይብ በማድረግ የምታዩ ደግሞ እስካሁን ድረስ የራሴ የዩቲዩብ ተከታታዮች ደግሞ የሆናችሁ እናንተ በጣም እግዚአብሔር ያክብርልኝ በጣም አድርጌ የማመሰግናችሁ እናንተ ደግሞ ሼር በማድረግ ሌሎች እንዲያውልኝና ሌሎች ጋር እንዲደርስ ሼር አድርጉልኝ እላችኋለሁ። ጊዜያችሁን ሰታችሁ ስለምታዩኝ እግዚአብሔር ያክብራችሁ ሁሌ እንደምለው በጣም አመሰግናል ይሄ ነው የራሱን ውሃ እስካኝ መጥረስ ለተወሰነ እንግዲህ፣ ተመልካቾች እንደምታዩት እስካሁን ድረስ ስልሴ ቅድም እንደከተፍኩት ነበር ቁጭ ያደረኩት። አሁን እንደዚህ አርጌ ስነካ ስላልፈጨው ሙትን ትብሉ ውሃ አልሆነብኝም። ቁንጅዬ ቆሌት ነልኝ እንደስ ታደርጉና ይሄን ቆሌት ታቁላላችሁ በኋላ። አሁን ብዙም ያስፈልግ ነገር ስለሌለ እዚህ ላይ ልጨምር የምችለው ነገር ቢኖር እንሺ ኮራሪማ አድርግበታለሁ። እንደ ያዘጋጃት አንድ ማንኪያ ኮራሪማ አለችኝ። ለጣሙቆ ጆጆሪ ላይ ኮራሪ ማይን እዚህ ጋር አድርጋለሁ። ሌላ ደግሞ ጨዋለን አለ፣ ጨውንም እንደዚህ አድርጋለሁ። አንድ ማንኪያ ጨው ያደረኩት እዛ አንድ ላይ የተወሰነ ሰዓት እንደዚህ አድርገን ቀመሙ እንዲዋሃድ እንበል አማስለዋለሁ። በጣም በጣም በሚገርማችሁ ሁኔታ በጣም ፈጣን ነው። እንደው ቢበዛ አስር ደቂቃ ከመከታተፍ ውጭ ማለት ነው። ሲከታተፍ ሶስት ደቂቃ ቢፈጅብኝ ነው ሁሉንም አንድ ላይ ከታትፌ ስለማዘጋጀው። ምክንያቱም ቀልል እንዲ የሚል ስራ ጨምር ጨምር እንዳለ አንድ ከትፍ ነው ወደዚህ ላይ የሚቀርብ። እናንተ የምነግራቸውም ሲከታተፉ ምን ጊዜ መስራት ያለባችሁ ነገሮች ቀድማችሁ ከታትፋችሁ ካዘጋጃችሁ ለመስራት በጣም ቀላል ይሆናል። የአስር ደቂቃ ስራ ነው እንግዲህ ድረስ ስለሆነ የአስር ደቂቃ ስራ ነው። ጨዊን አድርጌ ኮረሪማ አይን አርግ ያለው ቀበሌ ቁሌቴም በደንብ ከንቸፍች ኮልን ምንም አይነት ውሃ እስካሁን ድረስ ጠባድ አረኩ። እንደምታዩት የቲማቲም ውሃ የራሱ ውሃ ራሱ በርበሬው ቆንጆ አድርጎ ያበስልልናል። እንደዚህ እያደረጋችሁ እንግዲህ ቁርስ ላይ በዳቦ መመገብ ትችላላችሁ። መክሰስ ላይ በመኮረኒም፣ በፓስታም በፈለጋችሁ ጥሩ ዝም አርጋችሁ ስልሱ መመገብ ትችላላችሁ። እኔ ግን አሁን የሰራሁትን ይሄንን ስልስ ወጥ ብዬ ስለሆነ ትንሽዬ ውሃ እተልስበታለሁ። እንደዚህ ሆኖ ግን ካበቃችሁ እና ካስቀመጣችሁት ለበኋላ ብላችሁ ውሃ ባታረጉበት የተመረጠ ነው። ካረጋችሁበትም በደንብ አርጋችሁ ትክትክ አርጋችሁ ማስቀመጥ ይጠበቅባቸዋል። እኔ ትንሽ ውሃ ጠብር አርግበት። በጣም ትንሽ ውሃ ነው ጠብር ማድረጉ። እንደዚህ አርጌ እሳቴ ቀዝቀዝ ያለ ስለሆነ ብዙ አላስቸገረኝም። እሳታችሁ በጣም የሚሰማ ከሆነ በርበሬ ሊቃጠል ስለሚችል እሱም መጠበቅ አለባችሁ። ያሁን እሳቴ ጠምጠት። ከዚያ በጣም ቆንጆ ነው። እንደምትወዱት እርግጠኛ ነኝ፣ ትሞክሩታላችሁ። ላይክ፣ ሼር፣ ሰብስክራይ ማድረጋችሁን በምንም ተአምር እንዳትዘናጉ። እንግዲህ ይህንን ይመስላል። አሁን የሚቀረጥም እሳት ጠብቄ ቃሪያ አድርጌ ቀምሰውና ሰውና እናየዋለን። ቃሪያችሁን እንደዚህ አድርጋችሁ ከላይ ንስንስ አርጉት። ቃሪያ ብዙ መብሰል ስለሌለበት ከላይ ቢደረግ የተሻደ ስለሆነ ነው። ስቶቫችንን እናጠፋለን። ወጣችንን እንቀብሳለን። ወደ መቅመሱ እንሄዳለን። እንግዲህ ተመልካቾች እንግዲህ ይህንን ይመስላል የሰራሁትኝ ስልስ በጣም ቆንጆ ደስ የሚል የሚያመርሰጥ ሰርቻለሁ። ይሄንን ስልስ ለፓስታ ማድረት ትችላላችሁ። ቅድም እንዳልኳችሁ ለሩዝ ማድረግ ትችላላችሁ። በዛ ሄ በጣም ረሃብ ደግሞ ጥድፍ ካደረጋችሁ ወይ ደግሞ ቤተሰቦቻችሁ ልጆቻችሁ ጥድፍ ካደረጓችሁ እንደስ እንጀራ ታቀርቡላቸውና በእንጀራ ትመገባላችሁ። እኔ በጣም በእንጀራ ነው የምወደው ስልስ መብላት። ዳቦ ብዙ አያስደስተኝም። ይቅርታ ውሃ ጠምቶኝ ነው፣ ምክንያቱም እሳት ላይ ነበርኩኝ። ኩል ውሃ ደግሞ ይጠማል፣ እሳት ላይ ስትሆን ውሃ አንዳንድ ጊዜ እንደዚህ መጠቀም አለባችሁ። ተጠቀሙ። እንግዲህ በጣም ነው የሚያምረው፣ እንደምታዩ ዘላች ወጥ ይሄንን ይመስላል። የስልስ ወጥ ነው የስልስ ወጥ በአብዛኛው ጊዜ አልተለመደም፣ እንደዚህ ሰርተን ለፓስታ ወይ ደግሞ ስጋ አድርገንበት ወጥ ነው የምናደርገው። ነገር ግን ቲማቲም በረከሰ ሰዓት፣ በአሁኑ ሰዓት ወደኛ አካባቢ በጣም በሚገርማችሁ ሁኔታ ሶስቱ ኪሎ ቲማቲም በመቶ ብር የተሸጠ ነው። ስለዚህ ኑሮን ደግሞ ወዲና ወዲ አድርጎ ለማካካስ የረከሰውን ነገር በተገቢ ሁኔታ መመገብ ስላለበት ይሄን የመሰለ ስልስ ወጥ ሰርቼ ለቤተሰቦቼ እመግባቸዋለሁ። ከሱ ላይ ብዙ ጥቅም ያገኛሉ። ሽንኩርቱም ልክ እንደዛው በጣም በሚገርማችሁ ሁኔታ በጣም ረክሷል። በመቶም ሶስት ኪሎ ሽንኩርት ነው የገዛሁት። በመኪና ይዘው የሚመጡ ናቸው እንደዚህ የሚሸጡልን ተቆዩ ትችላላችሁ፣ ደረቅ ሽንኩርት ስላልሆነ። ነገር ግን ወዲያውኑ ክትፍትፍ አድርጎ ሰርቶ ለመመገብ በጣም ቀላል ስለሆነ በእንደዚህ አይነት መልክ ሰርታችሁ ቤተሰቦቻችሁንም እናንተንም መግቡ፣ ጤናችሁን ጠብቁ ላለ በቤት ውስጥ መስራት ትልቁ ትርፉ ነገር እንደዚህ የረከሰ ነገር ስናገኝ በርከት አድርገን ሰርተን ስለምንመገብ ነው በቤት መስራት ያለብን። ምላችሁ ሁሌም የምናገረው ወንድ ላጤዎችን ብትሆኑ ሴት ላጤዎችን ብትሆኑ ቤታችሁ የሰራችሁት ነገር በረከት ስላለ በበረከት ሰርታችሁ እንድትበሉ ጋብዛለሁ። በጣም ወሬ ያበዛሁባችሁ፣ በጣም ስለረከሰ ገርሞኝ ነበር። እስኪ ደግሞ ስልሳችንን እንቅመሰው። እንደዚህ ያድርገን እንዲኖሩ እርክስ ሲል እንደ ቲማቲሙና እንደ ሽንኩርቱ እግዚአብሔር አምላክ ሁሉን ነገር እርክስ ያደርግልን። ዘይቱ ያው እንደምታዩት አንድ ሺ ሰባት መቶ ምናምን እያሉ ስለሆነ እንደዚህ ከረከሰ እንግዲህ ሁላችን እንመገባለን። መልካም ማዕድ ይሁንላችሁ። በስመ አብ ወ መንፈስ ቅዱስ ቀምሼ ላሳያችሁ በጣም የሚገርማችሁ ልስ ልስ ያለ በጣም ቆንጆ ስልስላ ሰራሁት። በጣም የሚጣፍጥ ነው። አሁንም ይህን ደግሜ ነው የማሳያችሁ። ያው ለእራታችን ያለ ምንም ነገር በጣም በቂ ነው። እርጎ ቢኖር ይመረጣል። ስለሌለ እንትንኛ እርጎ ባለው እቤት ባፈራው ነገር መጽነቴ ነው። ይስተን እንጂ እነግራቸው አልችለም። እያባባስሉት አለም በጣም በጣም በጣም የሚጣፍጠው ስለተከታተላችሁኝ ላይክ ሼር ሰብስክራይብ ስለምታደርጉኝ እጅግ በጣም አድርጌ አመሰግናለሁ። አሁንም ላይክ ሼር ሰብስክራይብ ማድረጋችሁን አትዘናጉ። በሌላ ጊዜ ሌላ ቆንጆ እንጂ የደሙ ምግብ ወይ ረከስ ያለ ምግብ እንደዚህ ለቤተሰብ ሊመገቡ የሚችለውን ሰርቼ ይዤላችሁ እንቀርባለሁ። ስለዚህ ከተከታተላችሁኝ ዘሜሪያ ክብርልኝ፣ ሰላም ሁኑልኝ፣ ቻው።